ሰላም ሰላም ቤተሰብ እንዴት ናችሁ ደና ናችሁ ሁሉ አማን ነው እኔ አልহামዱሊላህ እናንተ እንዴት ናችሁ ሰላም አለይኩም ላይ አበረካቱ ይያለሁ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቀይ ወጥ እስከወጥ እንሰራለን አሁን ቪዲዮን እየመቀርጸው ከምሽቱ ለምስት ሀያ ጉዳይ አካባቢ ይሆናል ለነገ ትምህርት ቤት እዚች እንደምታዩት ቲማቲም አለኝ ነጭ ሽንኩርት መከለሻ ስጋና ዘይት በርበሬ ያዘጋጃለሁ ማለት ነው። የኔ ወጥቶች እዚህ ጋር ቪዲዮውን ከመቅረጼ በፊት ትንሽ ሽንኩርቱን አብስየው ነው የመቅረጽ ሀሳብ የመጣልኝና የሽንኩርቴ ጥጃለሁ ማለት ነው። ውሃ ይምጠጥ። ውሃ መጦ ደግሞ ዘይት ለመጨመር እንገናኛለን። የኔ ምርጦች ላይክ፣ ሰብስክራይብ ማድረጋችን አትርሱ። የኔ ምርጦች ዘይት ለመጨመር ደግሞ እንገናኛለን ማለት ነው። ምርቶች፣ እየእንግዲህ ዘይት እንጨምራለን። ምርቶች፣ እንደምታዩት ውሃ መጧል።

ትንሽ ይቀራል። ሽንኩርት በደንብ ጥብስ ይበልና ደግሞ በርበሬውን ስጨምር የምንገናኘው ይሆናል ማለት ነው። ፋሚሊ ፋሚሊ፣ እንግዲህ ያው ሽንኩርትን እንደምታየች ጥብስ ብሏል ማለት ነው። እንደዚ ጥብስ ካለ በኋላ በርበሬ እንጨምራለን ማለት ነው። እንዳለበዛታቸ ቀይ ስጋ ሲሆን በርበሬ ከተለያዩ ከነጻ ይመስላል፣ ግን አይደለም። በደንብ ጥብስ ካለ በኋላ በኋላ ላይ ምንከዳሩ በደንብ የሚወጣ በአንድ ጊዜ ቀረሰ ነው። ሁሌ እንደምለው እንግዲህ ጀማሪ ስለሆነ ትረዱማላችሁ ብዬ አስባለሁ። ጥብስ ይወልና ማለት ነው እንግዲህ ጥብስ ብሎ ማለት ነው በርበሬው እና በመሀል ሲይዝብኝ እንትን አድርጌበታለሁ። ምንድን ነው ቲማትን የሚጠባረኩበት፣ ምክንያቱም ውሀ አላደርግም። ስጋውን ያገነስረዋል ጊዜ ማለት ነው፣ አያበስለውም። ስለዚህ እዚህ ላይ አሁን ቲማቱም ትንሽ በዛ ስላለ ሲፈጭ ከእሱ ላይ በዚህ በጭልፋ ምስለ ውሀ አላረግም ነው ቲማትን እንጨምራለን ማለት ነው። ውድስ ይሄ ቲማቲምን ጥብስ አድርጌ ደግሞ እንገናኛለን ማለት ቤተሰባውን፣ እንግዲህ የጠበስኩት የጨመርኩት ቲማቲ ተጠብሷል ወይም እንደምታዩት ማለት ነው፣ ጥብስ ብሏል ነው እንደምትጠብቁ ማለት ነው። ሽንኩርቱን አውቄ ነው ሸርከት ያረኩት ማለት ነው። ደስ ይላል፣ ብጥብጥ ሲል አንዳንድ ደስ ይላል፣ አንዳንድ ሰው ደስ ይላል። እኔ ግን አውቄ ነው ሸርከት ያረኩት፣ አንድ ሲሆን ደስ ይለኛል። እኔ አላውቅም፣ ሰው እንደፈለገው ነው። ይህን ይመስላል። ነው ነጭ ሽንኩርት ጨምራለሁ። ሁሌም እንደምላችሁ እኔ ነጭ ሽንኩርት እንትኑ ለቁሌቱ ላይ ነው የምጨምረው ማለት ነው። ቃና ወይ ነጭ ሽንኩርት ነጭ ሽንኩርት የሚለው ቃና እንትን እንዲህ ማለት ነው። እንዲጠፋ አብሬው ጥብስ ታደርገዋለህ ማለት ነው። ይኸው እንደምታየው ተጠብሷል። ፍር እንዳለ ነው። ውሃ አልጨመርኩም። ውሃ ከጨመርኩም ያው ስጋው ይገነትራል፣ አይበስልም። ትንሽ ሽንኩርት ጥብስ ይበልና ደግሞ ሽንኩርት ማለው ሽንኩርቱም ቲማቲሙ፣ ያ በደንብ ጥብስ ይል። ነጭ ሽንኩርት አሁን የጨመርኩት ጥብስ ካለ በኋላ ስጋ እንጨምራለሁ ማለት ነው። የእኔ ወዶች አሁን የጨመርኩት ነጭ ሽንኩርት ነው። ስጋውን ደግሞ ስንጨምር እንገናኛለን። ይሄው ለስቶ አይፈሳ ዲስ ነው ማለት ምን ይወዳል? በጣም እንደዚህ ነው እና ላይክ ሰብስክራይብ ማድረጋችሁ ደግሞ አትርሱ። እኔ ወጥቶ ስጋ ስንጨምር እንገናኛለን። ፋሚሊ የጨምር ነው ነጭ ሽንኩርት ጥብስ ስብሏል። ያው እንደምታዩት ማለት ነው። እንዴት ነው አየሁ ወፍራም ነው። ምንም ውሃ የጨመርኩት ነገር የለም ወላ እንትኑስ ይይዝብኝ ራሱ ስ ይይዝብኝ ራሱ ገርበሬውን ሰጠሁት ውሃ አላደረግንም። ለምን እንዳልኳት እንዳይገነከርብኝ ማለት ነው። አሁን ስጋ ነው የምንጨምረው የሚወዱት

በአንድ ዜና እንግዲህ ያለ እንገናኛለን። ደግሞ እንላ አልተመቸኝ ለማማሰል እንገናኛለን። መጨረሻ ላይ ሲንተከተክ ሲደርስ አውጥቼ እንጀራ ላይ ደግሞ አሳያችኋለሁ ማለት ነው። ሚሆንላች ፋን መጨረሻ ይመስላል

እውነት ነው። ለማጋነን ሳይሆን በጣም የሚጣፍጠው የኔ ወዶች፣ አብረን ቆይታችን ይሄን ይመስላል። የኔ ወዶች ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። አትርሱ፣ ላይክ አድርጉ። የኔ ወዶች የኔ የኔ ሞራሎች፣ የምወዳችሁ የማከብራችሁ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ቻው ቻው፣ ባባይ።